የአማራ ፖሊስ ኮሌጅ ለ33ኛ ዙር ያሰለጠናቸውን መደበኛ የፖሊስ አባላት አስመረቀ። ተመራቂ የፖሊስ አባላትም የወሰዱትን የንድፈ ሐሳብና የተግባር ስልጠና ተጠቅመው የክልሉን ሕዝብ ሰላም ለማስጠበቅ በቁርጠኝነት እንደሚሰሩ ገልጸዋል። ካሳውን መንጌ የአማራ ፖሊስ ኮሌጅ ለ33ኛ ዙር በብርሸለቆ ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ያሰለጠናቸውን መደበኛ የፖሊስ አባላትን አስመርቀዋል። በምርቃ መርሃ ግብሩ ላይ የምስራቅ ዕዝ ምክትል አዛዥ ሜጀር ጄኔራል ግዛው ኡማ፣ የአማራ ፖሊስ ኮሌጅ ዋና ዳይሬክተር ረዳት ኮሚሽነር አበበ ደለለ፣ የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ዋና አዛዥ ኮሎኔል መኮንን መንግስቴን ጨምሮ ሌሎች የፖሊስና የመከላከያ ከፍተኛ መኮንኖች ተገኝተዋል። ተመራቂ የፖሊስ አባላትም በክልሉ ሰላም እንዲሰፍንና የህዝቦችን ደህንነት ለማስጠበቅ በቁርጠኝነት እንደሚሰሩ ገልጸዋል። በተግባርና በንድፈ ሀሳብ የወሰዱትን ስልጠናና ፖሊሳዊ ሳይንስን በመላበስ በጽናት በመቆም የአማራን ህዝብ ሰላም ለማረጋገጥ እንደሚሰሩም ገልጸዋል። እኛ ለህዝባችን ነው። ዛሬም ነገም ን መስዋዕትነት የምንከፍለው ለህዝባችን ነው። ስለዚህ ህዝቦቻችን ከእኛ ጎን ቁመው

ጥራቱን ተምር ያለው ብዬ ነው የማስበው። ከልባችን በታማኝነት በቅንነት በተማርነው መሰረት፣ ለህዝባችን ቃል በገባነው መሰረት እናገለግላለን፣ እምነት አለን። የአማራ ፖሊስ ኮሌጅ ዋና ዳይሬክተር ረዳት ኮሚሽነር አበበ ደለለ ተመራቂዎች ወንጀል ፈጻሚዎች በህዝብ ላይ በደል እንዳይፈጽሙ ቆርጦ በመነሳትና በመታገል ሰላምን ማጽናት ይገባቸዋል ብለዋል። የልዩነት ሀሳቦችን ወደ ጎን በመተው አንድነትን በማጠናከርና ሰላምና ልማትን በማረጋገጥ የክልሉን ሰላም በራስ አቅም ማስጠበቅ ይገባልን ብለዋል ረዳት ኮሚሽነሩ በመልእክታቸው።